ጠቅላይ ሚኒስትር ዐቢይ አሕመድ ለፍቼ ጫምበላላ በዓል የእንኳን አደረሳችሁ መልእክታቸውን አስተላለፉ። የጠቅላይ ሚኒስትሩ መልእክት እንደሚከተለው ይቀርባል። ለተከበረው የሲዳማ ህዝብ እንደዚሁም ለመላው ኢትዮጵያውያን እንኳን ለሲዳማ የአዲስ ዓመት ዘመን መለወጫ ፍቼ ጫምበላላ በዓል በሰላም አደረሳችሁ፣ አደረሰን። ይህን የተከበረ በዓል ከትውልድ ወደ ትውልድ ከዓመታት ወደ ዓመታት አሸጋግረው፣ ጠብቀው ከሲዳማ አልፎ የዓለም ቅርስ እንዲሆን ላስተላለፉ አባቶቻችን እንደዚሁም ለመላው የሲዳማ ህዝብ ትልቅ አክብሮት አለኝ። የዘንድሮ አዲስ ዓመት ጠብ፣ ጥላቻና መጥፎ ነገሮች ሁሉ በአረገ አመት ቀርተው ሲዳማ ሀገራችን እንዲሁም የዓለም ህዝብ ሁሉ ወደ ሰላምና ብልጽግና የሚሸጋገሩበት ዓመት ይሆንልን። የሲዳማ አዲስ ዓመት ስለመላው የኢትዮጵያ ህዝብ የስኬት ይሁን። የምድር ባለቤት ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። ብለዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ፍቼ የጨንበላላን አስመልክተው ባስተላለፉት የእንኳን አደረሳችሁ መልእክት